ሰላም እንኳን ወደ ዝግጅታችን መጣችሁ ዛሬ በአዲስ አበባ ነዋሪ በሆኑት ጠበቃ አብርሃም ዮሐንስ በቀረብልን አንድ ሰነድ ላይ ተመስርተን እንወያያለን ያለን ሰነዱን የሚመለከተው የመንደር ውልን ነው እና በዚህ ውይይት ውስጥ ዋና ዋና ግንዛቤዎችን እና ያ ምክሮችን ለማየት እንሞክራለን በጣም የሚገርመው ሰነዱን ጀምረው እንዴት ሊበል በጣም ቀጥተኛ በሆነ ምክር ነው። ምርጥ የሚባለው የመንደር ውል የመንደር ውል አለመዋል ነው ይላል። እስኪ ይህንን እንፈታው። እውነት ነው ይህ መነሻ ነጥብ፣ ያው እንግዲህ ወዲያው ነው ትኩረትን የሚዘው። ቀጥታ የመንደር ውሎች ያላቸውን መሰረታዊውን ስጋት ነው የሚያሳየው። ዋናው ነገር ህጋዊ ዋስትና፣ በተለይ የስም ዝውውር ጉዳይ ላይ በጣም ዝቅተኛ መሆኑ ነው ሰነዱ ይህንን ነው በግልጽ የሚያስቀምጠው። እንግዲህ ዋናው መልእክት ከተቻለ ምንም አይነት የመንደር ውል ውስጥ አለመግባት ነው። በትክክል። ሙሉ በሙሉ ራቆት ነው የሚለው። በመሰረቱ ግን ታውቂያለሽ፣ አንዳንድ ጊዜ ሁኔታዎች ያስገድዳሉ አይደል? ሰዎች ምናልባት ሌላ አማራጭ ላያገኙ ይችላሉ። እና ውል የግድ አስፈላጊ ከሆነስ ሰነዱ ምን ይለን? ዝም ብሎ ከመግባት ምን አይነት ጥንቃቄዎች አሉ? እዛ ላይ በጣም ወሳኝ ነጥቦችን ነው የሚያነሳው። አንደኛ እነምን አልመትም ዋናው ነገር ገዢና ሻጭ በደንብ መተዋወቅ አለባቸው ይላል። ያው እንዲሁ ላዩን ሳይሆን በደንብ ከዛ ደግሞ የህግ ባለሙያ እገዛ ግድ ያስፈልጋል ብሎ በጽኑ ያሳስባል። ማማከር ብቻ ወይስ? አይ ማማከር ብቻ አይደለም። በሂደቱ ሁሉ በውሉ ዝግጅትም በአፈጻጸምም ያው ንቁ ተሳትፎ እንዲኖረው ማድረግ በጣም አስፈላጊ ነው ይላል። ይህ የህግ ባለሙያ ተሳትፎ እንግዲህ የውሉን ይዘት ያጠናክረዋል ማለት ነው። ስለ ውሉ ዝርዝርስ ምን ይላል? በትክክል በትክክል፣ የውሉ ግልጽነትና ዝርዝርነት ላይ በጣም ትልቅ ትኩረት ነው የሚሰጠው። ውሉ ምንም አይነት እንዴት ነው የሚባለው፣ ኢብሃም ወይም አምቢጉቲ ሊኖረው አይጋባም። ሁሉም ነጥቦች በግልጽ በተብራራ መልኩ መካተት አለባቸው። እንዲያውም ምን መሰለ ሰነዱም የሚመክረው ከተቻለ በሁለቱም ወገን ጠበቆችና በምስክሮች ፊት ውሉ እንዲፈረም ነው። ይህ እንግዲህ አለመግባባትን ለመቀነስ ነው አደል? በጣም በጣም ይቀንሳል። ወደፊት ሊነሱ የሚችሉ ክርክሮችን አስቀድሞ ለመከላከል ይረዳል። ሌላው በጣም ወሳኝ የሚመስለኝ ነጥብ ገንዘብና ንብረት ርክክብ ላይ ያለው ጥንቃቄ ነው። ገዢ ገንዘብ አስቀድሞ አይክፈል፣ ሻጭም ቤት አያስረክብ። ይህ በተግባር እንዴት ነው የሚሆነው? ይሄ ነጥብ እጅግ በጣም ጥንቃቄ እንደሚፈልግ ነው የሚያሳየው። ምክንያቱም ያው አንዱ ወገን ከፍሎ ሌላው ላይ ሰጥ ይችላል፣ ወይም አንዱ አስረክቦ ሌላው ላይ ክፍል ይችላል። ሰነዱ የሚያሳስበው ሁለቱም ወገኖች በአንድ ጊዜ በተስማሙበት ቀንና ሰዓት ላይ ግዴታቸውን እንዲወጡ ነው። እንዴት? ለምሳሌ ለምሳሌ የክፈያ መንገድ በባንክ ዝውውር ቢሆን ይመረጣል ይላል እና የክፈያ ቀን በውሉ ላይ በግልጽ መስፈር አለበት። በተመሳሳይ ቤቱ ቁልፉ ወይም ንብረቱ የሚተላለፍበት ቀንና ሁኔታ፣ ለምሳሌ በጽሁፍ የመረካከቢያ ሰነድ ተዘጋጅቶ፣ ያም በውሉ ላይ በግልጽ መስፈር አለበት። ሁሉንም በአንድ ጊዜ ለማድረግ ማለት ነው። አዎ አንድ ወገን ሌላውን ተጠቂ እንዳያደርግ ለመከላከል ነው። ሌላው ደግሞ ውሉ ከተፈረመ በኋላ እንኳን በአጭር ቀናት ውስጥ በጽሁፍ ማስታወቂያ ሰጥቶ ውሳኔን የማረጋገጫ ጊዜ መስጠት ይላል። ይህ ለምንድን ነው? ይህ ተጨማሪ የጥንቃቄ እርምጃ ነ ልክ ነ ምናልባት አንደኛ ወገን ሀሳቡን ሊቀይር ይችላል፣ ወይም ያላሰበው መረጃ ሊያገኝ ይችላል አደል። እና ይቺ አጭር የማሰቢያ ጊዜ ከባድ ነገር ውስጥ ከመግባቱ በፊት የመጨረሻውን ውሳኔ ለማጤን እድል ትሰጣለች። እንደ መከላከያ ጋሻ ነች። እሺ ይሄ ሁሉ ቅድመ ክፍያ ሳይኖር ለሚደረግ ውል ነው። ግን አንዳንድ ጊዜ ያው ቅድመ ክፍያ ግድ ሊሆን ይችላል። ሻጮች ሊጠይቁ ይችላሉ። ለዚህ ሰነዱ ምን ይላል? አዎ ለዚህ ሁኔታም መመሪያ አለው። የመጀመሪያው መርህ ገዢው ክፍያ የሚፈጸም ከሆነ በዛው ቅጽበት ቤቱንና የቤቱን ህጋዊ ሰነዶች የመረከብ መብት ሊኖረው ይገባል ይላል፣ በተመሳሳይ ጊዜ በትክክል ። ሁለተኛ ደግሞ ሻጭ የሚቀበለው ቅድመ ክፍያ መጠኑ አነስተኛ መሆን አለበት። በተለይ ከንብረቱ ዋጋ ግማሽ፣ ከ50 ፐርሰንት በታች መሆን አለበት ነው የሚመክረው። ከ50 ፐርሰንት በታች ይሄ የሻጩን ስጋት ይቀንሳል። የገዢውንስ? የገዢው ስጋት አሁንም ከፍ ያለ ነው። ያው ገንዘቡን ከፍሏል፣ ነገር ግን የመጨረሻው የስም ዝውውር ዋስትና የለውም። እሺ፣ ስለዚህ አሁንም ስጋቱ አለ ማለት ነው። ሌላስ ምን ጥንቃቄ መደረግ አለበት? በዚህኛው አማራጭ አንድ በጣም አስፈላጊ ነጥብ አለ። ገዢው ቀሪውን ክፈያ በተስማሙበት ጊዜ ሳይከፍል ቢቀር ሻጩ ውሉን በአንድ ወገን የመሰረዝ መብት እንዳለው በውሉ ውስጥ በግልጽ ያለምንም ቅድመ ሁኔታ መስፈር አለበት። ይሄ ለሻጩ መከላከያ ነው ማለት ነው። በትክክል ለሻጩ እንደ መከላከያ ያገለግላል። ከዛ በተጨማሪ በተለይ ለገዢ ወገን አስፈላጊ ከሆነ ውክልና መቀበል ጠቃሚ ሊሆን ይችላል ሲል ይጠቁማል። እለዚህ ሁሉ እንግዲህ ዝርዝር ጥንቃቄዎች ናቸው። በጣም ብዙ ነጥቦች አሉ። ግን ሰነዱ መጨረሻ ላይ ወደ መጀመሪያው ነጥብ ይመለስ ይመስላል። በትክክል ትልቁን ምስል ስናይ በሁለቱም አማራጮች ቅድመ ክፍያ በሌለውም ሆነ ባለበት ሰነዱ የሚያስጠነቅቀው መሰረታዊ ስጋት ያው ነው፣ አይቀየርም። ይኸውም የስም ማዞር ጉዳይ የመጨረሻው የባለቤትነት ማረጋገጫ በመንደሩል ምንም ምንም አይነት ምከበርፒት ምንም አይነት ህጋዊ ዋስትና የለው የለው። ይህ ነው የመጀመሪያውን ምክር ምርጡ ውል አለመዋዋል ነው የሚለውን ደጋግሞ የሚያጠናክረው። እንግዲህ ከጠበቃ አብርሃም ዮሐንስ ሰነድ የተረዳነው ቁልፍ መልእክት የመንደር ውሎች እጅግ ከፍተኛ የሆነ የስም ዝውውር ዋስትና እጦት ስጋት አለባቸው። ከተቻለ መወገድ አለባቸው ግን ውል ማድረግ ግድ ከሆነ ደግሞ አሁን ያነሳቻቸው ጥብቅ የህግ የገንዘብ እና የሂደት ጥንቃቄዎች እነሱን መከተል አደጋውን ለመቀነስ ያው ብቸኛው መንገድ መሆኑን ነው ሰነዱ የሚያሳስበው። በእርግጥ የቀረቡት ምክሮች የችግሩን ምንጭ ባያስወግዱትም ሊደርስ የሚችለውን ጉዳት ለመቀነስ በጣም ወሳኝ እርምጃዎች ናቸው። የህግ ባለሙያ ማሳተፍ፣ ግልጽ ውል፣ የክፍያና ርክክብ ሂደቶችን በጥንቃቄ መምራት ይገድ ናቸው። እንግዲህ በጠበቃ አብርሃም ዮሐንስ ሰነድ ላይ ተመስርተን ያደረግነው የዛሬው ጥልቅ ውይይት ይህን ይመስላል። ሰነዱ ይህንን ሁሉ ጥንቃቄ ካስቀመጠ በኋላም አሁንም የስም ዝውውር ዋስትና እንደሌለ አበክሮ ማስጠንቀቁ ትንሽ እንድናስብ ያደርጋል። እነዚህ አይነት ውሎች በአዲስ አበባ ውስጥ ምን ያህል የተለመዱ ናቸው? ለምንስ ሰዎች አሁንም ወደ ነሱ ይገባሉ? ይህ ለሌላ ጊዜ የምናነሳው ጥያቄ ሊሆን ይችላል። ለዛሬው አመሰግናለሁ።